ስላሙ አሌይኩም ወረመቱላህ በረካቱ ድና ተከበራቸው ደቻናላ ቤተሰቦች ሰላም እንዴት ናቸሁ? ዳናናች ወይ በያላችሁበት ለ ረመት ህዝነት አይለያችው። ውደችይ እንግዲህ ማን የገጠር ልጅ ጥንቅሽ የሚወድ ላይክ ሰብስክራይ ያደርግ ማለት ነው። እንዲሁም ደግሞ የገጠር ልጅ ሆኖ ትዝታ ያለበት የገጠር ልጅ ሆኖ ትዝታ ያለበት እንግዲህ ይሄ ጥንቅሽ ባይበላም እያያችሁ ላይክ ሰብስክራይብ ሸር እያደረጋችሁ አበረታችሁኝ። ሀገራችንን ሰላም ያንጣለን። ወላሂ ወሲሲ ጥንቅሹ ማሻአላ ማሻአላ ማሻአላ በጣም ነው የሚያምረው። ወላሂ አላህ ሀገራችንን ሰላሙን፣ አንድነትን፣ ፍቅሮን ፍቅሩ ያንጣለን። ሀገራችንን ሰላሙን ወሲሲ ማሻአላ በጣም ነው የሚያምረው። ማን ነበር እንግዲህ ወፍት ተጠብቁ አስፈልታችሁ የምታውቁ የተገረፋችሁ ኮሜንት ላይ ጻፉ ማለት ነው። ማሻላ ማሻላ ወላሂ በጣም ነው የሚያምረው። ማሽላው ማሻላ ተባረክ الرحمن ያ رب ሀገራችንን ሰላሙን ያንጣልን። እንደ ሀገራችን እኮ ውብ ሀገር የለም፣ ግን አላህ የጦርነት አውድማ አደረገብን እንጂ። እንግዲህ ማሽላ የምትወዱ ተመልከቱ። ማሻላ ማሻላ በጣም ነው የሚያምረው። እንግዲህ የማሽላው እየደረሰ ነው። መስከረም ቢነጋ አደይ ሲፈነዳ፣ እንኳን ሰው ዘመዱን ይጠይቃል ባዳ እያሉ ዘመድም ሲመጣ እንግዲህ ኩስ ተመልከቱ፣ ተመለከቱ ሽማን ነው ማሽላውን ጠባስ እያደር ያው እንግዲህ ነፍሰ ጡሮች ካላችሁ ይቅርታ አሳልፉ፣ ካታው ማለት ነው ይሄ አገዳ በጣም ያምራል። ማሻላ ማሻላ ማሻላ። እንግዲህ ትዝታ ያለበት ማን ነበር?

እንግዲህ ይህን ትዝታ ያያችሁ ላይክ ሰብስክራይብ አደርጉኝ ማለት ነው። እንስ ደግሞ ማሽላቸውን ጠብሰው እየጠቃ ሆነው አገራችን ሁሉ ነገር ደስ ይላል እኮ። እንግዲህ ደግሞ መስከረም ጥቅምት ይሆን። ሀገራችን እኮ ውብ ነው። ሀገራችን እንደ ኢትዮጵያ እኮ ውብ ሀገር የለም። አላህ Subhanahu Wa Ta'ala አገራችንን፣ ሰላሙን፣ አንድነት ፍቅሩን ያንጣልን እንጂ እንደ ሀገራችን ጥሩ ሀገር የለም። ሀገራችን ላይ ሰላሙን ያንጣልን ያረብ ሀገራችን ነፋሱ ብቻ የሚበቃ ጠረ ነው። ወይስ ሲያሁን ሄት ያምሮ ወላሂ ማሻአላ ተባረክ ረህመን አላ ሀገራችንን ሰላም ያደርገው ለዘሩ ሰዎች ደግሞ ፍሬውን የሚጠቀሙ ያደርጋቸው ማለት ነው። ለዘሩ ሰዎች ደግሞ ፍሬውን የሚጠቀሙ ያደርጋቸው። በጣም ነው የሚያምረው። ማሻአላ ተባረክ ረህማን እና ውዶች እንግዲህ ያው የገጠር ልጆች ትዝታቸውን እየቀሰቀስኩባችሁ ነው። ያ ጥንቅሻ የምትወዱን በላ በላ ያደረጋችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እለፉ ማለት ነው። እንግዲህ የጥንቅሽ አፋሪዎች ሽር ከታደርጉ ማለፍ የለም። ሰብስክራይብ ከታደርጉ ማለፍ የለም። ሁላችንም ዘር ሃይማኖት ታንልን ለሀገራችን ሰላም አንድነት ተዋ ማድረግ አለብን። ያ ረብ፣ ያ ረብ፣ ያ አላህ፣ ያ አላህ ረህመቱን ዝነቱን ያንጣልን። እሱ ምንም አይቸግረውም። ያ ረብ። በዚህ ደግሞ ለየት ያለ ጤፍ ማሻ አላህ ማሻ ማ ሻ ፍሬ ያርቅ፣ ሀገራችንንም ሰላም አድርጎ ለዘሩ ሰዎች ፍሬውን የሚበላው ያደርጋቸው እና ቅባት ቅባት አንዳንዶች ቅባት እህታችን ቁጥር አስቀምጣለኝ። በአይነት አላት ማለት ነው። የቅባት አይነቶች የሀበሻ፣ የአረቦች በምፈልጉት አይነት የተዘጋጀ ቅባት አለ። ሁላችሁም ገሳችሁ ሞክሩት ማለት ነው። የሀበሻም አለ የአረቦችም ቅባት አለ። ጅዳ መካመድና ሪያል ጣይፍ እዛን ሁላችሁም ቦታ ካደርሳለች እዚህ ከታች በተቀመጠ ቁጥር ደውሉ። ተወሰቱ ዘይሞ በሁሉም ቦታ ተገኝታላችሁ ቦታችንን አበረታቷት ማለት ነው ውዱ፣ አበረታቷት ሸር ላይክ፣ ሳብስክራይብ እያደረጋችሁ እኔንም እሷንም ደግሞ ክሷት።